ተደባዳቢ አይመስልም ተደባዳቢ ይመስላል ሜቢ ምስኪን ፀባይኛ ምስኪን ይመስላል ይሄ አዎ ይሁን አይናፋርና ምስኪን አይመስልም ይሄ ደሞ ታይ አሁን ከዚህ ሲወጣ ነው የሚጠለፈው በጣም ያስጠላኛል አብስ ደግሞ ጅንስ እንዴት ነው በሱፍ የሚደረገው ይደረጋል፣ ግን ሙሉ ሞስት ፕሮባብሊ ግን የሚያመዝነው ይሄኛው ነው። አብዛኛው ነው ነው ካለች ውስ እስኪኒ ከሆነ ሱሪም እስኪኒ ነው። ያንኛው የሚያጠብቀዋል እዚህ ጋር። እኔ ያለባበሴን ፋሽን እከተላለሁ። ያው ዲዛይነር ነኝ ብያቸዋለሁ። ሲዝን እጠብቃለሁ። ያው ሪሳይክል ቢን ነው የሚያደርገው ፋሽን ማለት ስለዚህ ወቅት አለው። ሮክ ስታይል መከተልበትም አለ። የራሴ አውትፊት ራሴ ነው እንትን የማደርገው። ለዚህ ልጅ ፍሪለት ፍሪለት ዛሬ ያሉት ሰዎች ናቸው መሰለኝ፣ እኔ እንጃ። ለእኔ አምስተኛ ይገባኛል ብዬ አላስብም። ሲቀጥል ደግሞ ሴቶቹ እንኳን የተሻለ ይሰጡኛል ብዬ አስቤ ነበር። እውነቱን ለመናገር ማለት ህይወቴ ውስጥ እህት አለችኝ እናት አለችኝ እና ብዙ ሴት ጓደኞች አሉኝ እና እስከ ዛሬ ድረስ ካልነገራችሁኝ ደግሞ እንደዚህ አይነት አለባበስ ለብሼ እያያችሁ ደግሞ እንደሱ ትከተላላችሁ ወይ ደግሞ ዮናታን እባላለሁ። ፕሮፌሽናሊ ሞዴል እና የማስታወቂያ ባለ ሙያ ነኝ። የምትፈልጉት ነገር ካለ ብዙ ስለ አላወራም እኔ እንዲ አለ መትደሪያ ይጠራለ። እኔ ሙሴ ይባላለሁ። ፕሮፌሽኔ ዲዛይነር ነኝ። አርት ውስጥም እሰራለሁ። ልክ እንዳለው አድቨርታይዝም፣ ፊልም ላይም እንደዚህ እሰራለሁ። ታሶ ሚኪያስ ይባላለው። የግል ስራ ነው የምሰራው። ተመርቄያለሁ አካውንቲንግ፣ ግን በእሱ ፊልድ አይደለም የምሰራው። ያልካስታወኩ ይበቃል። ስሜ ባስልኤል ነው። ያው የእኔ ስራዬ ትምህርት ለጊዜው አቁም ያለው ፕሮፌሽን የእኔ ግራፊክ ዲዛይን እና ፎቶግራፊ ላይ ነው። እነዚህ ናቸው ያሉት። በአጠቃላይ የአርት ሰው ነኝ ብዬ አስባለሁ። አርት በጣም ወዳለሁ። አክቲንግም በቅርቡ ይመጣል። ሶሻል ሚዲያ ላይ የምንቀሳቀሳለሁ። የፕሮሞሽን ስራዎችን እንሰራለን። ባስ ልኤል ወደስሚ አክቹዋሊ፣ ማወቅ ስለምፈልግ ትርጉም ብዙ ጊዜ መናገር አልፈልግም ስለሚሰረቅ። ግን አይ የእግዚአብሔር ምስክር ወይም ጠበቃ እንደ ማለት ነው። ብሩክ በል ይባላል። ስራዬ ሶፍትዌር ዲቨሎፐር በተመረኩበት ነው የሚሰራው ድለኛ ነኝ እና በትርፍ ሰዓቴ ደግሞ ጉጉት ፖድካስት የሚባል ከጓደኞቼ ጋር አንዳንድ ነገሮች ፐርሰናል እንደዚህ ወጣ ልብሶች በጣም የሚመቸኝ በጣም የማይጠብቅ ነገር ኮንፈርት የማይሰጠኝ ልብስ አለብስ እና ወጣ የሆነ ነገር እንትን እላለሁ፣ እሞክራለሁ፣ እወዳለሁም። ለዛም የሶሻል ሚዲያ ላይ ወጣ ልብሶች በምለብስ እየተሰደብኩኝ የሚ እደዛ ኦኬ በአውትፊት ከሆነ እኔ ያለባበሴን ፋሽን እከተላለሁ ያው ዲዛይነር ነኝ ብያቸዋለሁ ሲዝን እጠብቃለሁ ያው ሪሳይክል ቢን ነው የሚያደርገው ፋሽን ማለት ስለዚህ ወቅት አለው ሮክ ስታይል የምከተልበትም አለ የራሴ አውትፊት ራሴ ነው እንትን የማደርገው ሰው ወደዋለሁ አመሰግናለሁ ያው እኔ እንኳን አካውንቲንግ ስለተመረኩ አይደለም እንደዚህ ደብስ ደዛ እንዳታስብ፣ ያው ራሴ እንደዚህ አይነት አለባበስ ስለምወድ ዘና ያለ አለባበስም ለራሴ የሚመቸኝ ብዬ መርጬ እኔ አውትፊት ጋር ሲመጣ የምፈልገውን አይነት ስታይል አግኝቸዋለሁ ብዬ አላስብም። ስቲል ልብስ ላይ በረንብ ኢንቨስት አድርጌ ልብስና ጫማ ላይ ፋይናንሽሉ ጋ እሱ ላይ ስላልደረስኩኝ የተገኘውን እለብሳለሁ። ግን ሞር ስልክክ ያለ አሪፍ ፎርማል ነገር ይመቸኛል። ያው ለየት ማለቱ እንዳለው ነው ማለት ነው። እኔ ደግሞ አለባበሴ አንድ አይነት አይደለም፣ በየጊዜ ይለያያል። ብዙ ጊዜ እንደዚህ ነው የምለብሰው እያስባለሁ ግን ሸሚዝም የምወድበት ጊዜ አለ። ሱፍ የምለብስበት ጊዜ አለ። የሆነ ቀኑ ላይ ስነሳ በቃ ዛሬ ምን ቀን ነው ብዬ አስብና ወይ ስሊፐር አደርጋለሁ ወይ እንደዛ ግን ስል ደግሞ በጣም ኬርለስም አይደለህም። ኬርለስ እመስላለሁ በጣም። ግን ከአንተ ሙድ ጋር የሚሄደውን ነገር የሆነ ኬርለስነቴን በጣም ደግሞ ማሳይህ ደግሞ እንዳልመስል ደግሞ ሶስተኛ ማድረገው ደግሞ ማለት ነው መሰላችሁ። እኔ ጥቁር ከለር ወዳለ እንትን ሶስተኛ ማድረግ እንዲ ነው። ከዛ አራትና አምስት አሁን እንዴት ነው ማድረግ? ኮሌቷ ውስጥ እዛ በቃ አራት። ኦኬ፣ እኔ ራሴን አንደኛ ማድረግ አሉት። እኔ አንደኛ አድርገው ብትለኝ እሱን ላደረገው እችላለሁ። ያው አንደኝነቱን ተቀምተለ ጊዜው አክቹዋሊ ከተዋናዮች የውጮች እንትናን ይመስላል ማነበረ ዶ ኮሎምቢያ የሚለው ፊልም ላይ የሰራው ብቻ አለ፣ የሆነ ነገር አለ። ትንሽ ትንሽ ፈርጠን ብትል በቆመትም ያውን ይል በልጣቹ እችላለሁ አይደል? አይደል? እኔ ራሴ ሁለተኛ አረጋለሁ፣ ራሴ ሁለተኛ አረጋለሁ። ሌላ በአክቹዋሊ ኦልድ ስታይል እንዲህ እንትን ይመቸኛል። በቃ ራሱን የጠበቀ የሚሄድ አለባበስ ወዳለሁ። ያው የመሥሪያ ቤትም ያው እንዳለው ነው፣ ግን ኦኬ ያጠፋ እንዳትሉኝ። አሁን በቦዲ እንትንም እያየው ነው፣ በአለባበስም እያየው ነው። በቃ እንዴት ነው መምረጥ? ከዚህ ይከብዳል ግን አስረክብልኝ ስመርጫለሁ አረጋለሁ። እኔ እንዲ መርጫለሁ። ይህ ግን በዲዛይነር እይታ ነው። አንደኛ ያው ራሴን አላረግም። አንደኛ ራሴን ባረግ ሌላ እንዳልከው አንደኛ ላረግ እሱን ነው። ምክንያቱም አንደኛ ለየት ያለ አለባበስ ነው፣ ደስ የሚል አለባበስ ነው። አንደኛ እና ሁለተኛ ያው የታወቀ ነው የታወቀ ነው የታወቀ ነው የታወቀ ነው። ራሴ ናደርጋለሁ እዚህ ጋር ራሴ ከተቻለና፣ ሶስተኛ ግን ያው እኔም በጣም በጣም ደስ ያለኝና ያከበርኩት የራሱን ልብስ ዲዛይን አድርጎ ለሰራው ይሄ ልብስ አለ አቋል፣ ብዙ ቦታ አቋል። ይሄ ልብስ ስለማቀው ውጪ ላይ ምናምን ስለማየው ያው ስቱዲዮ ራሱን ይሰራው እና ይሄን ዲዛይን ስላረገ እና ራሱ ቴንክ በቃ ያው እንደዚህ ለቀ፣ እንደዚህ ለቀ። እሺ ሶስት ነገር ነው ማየው መልክ አቋምና አውትፊት ወይም አለባበሳቸው ነው። ሶ አንደኛ ደረጃ ላይ ማስቀምጠው አንተን ነው መልክና አቋም ሞዴል ላይ አይ ቀና ነው አይ ወዲያ። ከዛ በኋላ ቀጣይ ሁለተኛ እንዳላችሁ አሪፍ ነው ሶስተኛ አለ አራተኛ ራሴን ያስገባና፣ አይ ኖ ኖ ፌር ነው እንደዚህ ነው ኦንስት ኦፒንየን በሚለው እንደዚህ ልብስ አለበስ ነው የምታየው ነገር አለ እና እንደዚህ ነው የሚያልከው የእኔ ግን ከዚህ በቁመትም በጽዩም የለው በላይ ትንሽ በሁሉም አውት ፊት ስለሚታይ ትንሽ እንኳን ትንሽ እንትን ብለናል። አንደኛም ሁለት ነው የተመረጠው። ሴቶች ደግሞ ያው ታቃለ ትንሽ እንደዚህ ነገር ብላት ነገር ስለሚወዱ እኔ አንደኝነቱን ሰጠዋል።

እንደ ወንዶቹ ማያቅ ከሆነ አይ ሴቶቹም እንደዚሁ አምስተኛ ሴቱን እያመሰለኝ ነው። ምክንያቱም አሁን ያሉት ወንዶች ሳቸው ቁመናቸው ማለት ነው፣ አለባበሳቸው ማለት ነው። እኔ ደግሞ ያገኘትን ያለኝ አምስተኛ ለግ የማገኝ ይመስለኛል ግን አይ እንዴት ናችሁ? ኢክራም እባላለሁ እ ቀጥ እሌን ይባላል። እሺ ለተብርሃን ወይም ካንዲ ይባላል። አይ ቲንክ መቅደስ ይባላል። እሺ እሺ። እኔ ለመጀመሪያው ችግር የለውም። መምረጥ በጣም ከባድ ነው፣ ምክንያቱ ጀስት አለባበሳቸው ብቻ ሳይሆን ካራክተራቸውን ሳላውቅ እንዴት አድርጌ መምረጥ እችላለሁ? ስለዚህ አሁን ለምንመርጠው በአለባበሳችሁ ይሆናል። በኋላ ቪዲዮውን ስታዩት እንዲገባችሁ ማለት ነው። አንደኛ ልመርጥ የምችለው ባለባበስ እሱን፣ አዎ አንደኛ እሱን እመርጣለሁ። ኦኬ ባለበት ይሁን። አይ ቲንክ ንደን ሁለተኛ ማን እናስገባለን? ቦች ሁለተኛ ጥግ ላይ ያለው ያላንቀሳቅሰው ጋድ ነሞ በቃ በቀረ ባለው ፐርፌክት ናቸው ለእኔ።

የፍርሃት ቀየር ነው የቀየርሻቸው። እሺ፣ እና ልዩ ከልብሳቸው አሁን እንትን ያለለብ ባለባበስ ስለሆነ እኮ አሁን ደግሞ እኛ ምን እናርግ መሰላችሁ፣ አቨሬጅ አቨሬጃቸው መውጣት አለበት። ሁለት ጊዜ የተመረጠ ስለዚህ አንደኛ ይሆናል። ይሄ አንደኛ። እሺ ሁለተኛ ደግሞ የተመረጠው ሁለት ጊዜ የተመረጠው ፐርሰና አናቃቸው። እሺ ፀጉር ቁርጥ ሊሆን ይችላል። ተደባዳቢ አይመስልም። ተደባዳቢ ይመስላል። ፀባይኛ ምስኪን ይመስላል። ይሁን አይን አፋርና ሚስኪን አይመስልም። ይልክ ሶ ኪውት ኛው ደግሞ ይሄ አሁን ከዚህ ሲወጣ ነው የሚጠለፈው በጣም ያስጠላኛል ልብስ ደግሞ ይሄ ጅንስ እንዴት ነው በሱፍ የሚደረገው

ስለዚህ በቁመትም ችግር እንትን ብለናል ማለት ነው። እንኪ ጫማው ያምራል። ይኸኛው በቃ ሁሉ ነገሩ ስለዚህ ልክ ነው። በልብስ ከሆነ ግን አንድ አይነት ነው ያላቸው ማቹርድ የሱ ነው። በሰውነታቸው ተጠቅመናል ማለት ነው እንደዚህ ከሆነ ማ ማን አይደለም ነው፣ አይደለምአንደኛ ለተኛ አንደኛ፣ እሱ የሰውነት የእሱ ሰውነት እሱ መካከለኛ ቁመት ነው፣ የሚያንሳው ነው ወይ ደግሞ አጠር ስላለ ነው፣ ከቁመትም ውፍረትም ከቅጥነትም ከምንም የሌለበት ይሄ ነው። ብለሽ ለዚህ ንጅ

ወይስ እንትን አንተ ቀየሪያቸዋለሽ? የመጨረሻዎቹ ቀየሪያቸዋለሽ? አይደለም፣ በቃ አለባበሳቸው እኩል ስለሆነ ቀረብ ቀረብ ልታረጊ ነው። በቃ ስለዚህ አለቃ ደህን እንደዚህ ናችሁ።

ያሱ ቲሸርቱ በፒተርስ ቢቀየር መሆን በጣም ያምር ነበር። የትኛው? ይሄ ይሄኛው። አዎ እኔ ግን አምስተኛ እንደ እናምጣ አለባበስ ተመሳሳይ ነው። እ እሱ መውጣት የለበትም። ዩኒክ ነው። አሁን ከእሱና ከዚህ ነው መውጣት ያለባቸው እኮ የሁለቱ አለባበስ ነው። ምንም ግነት የለውም። ጫማ አይደለም የሚልሽ አሁን። ይሄ ሙሉ አውት ፊት ሲታይ የሁለቱ አለባበስ በሱሪ አንድ አይነት ነው። ስለዚህ እሱ ሶስተኛ መሆን አለበት ቢያንስ። እኮ እንዲያምር ያደረገው እንደት እንደሆነ ታውቂያለሽ? ሸሚዙ ይታያል እኮ ይሄ እንትን ይታያል ቢያንስ ተመሳሳይ። የሱ ደሞ ጫማው ጫማው ምናምን ይታያል። አ አንዴ ቀን ቀሮች ወስኑ እሽ። ከሰካ እሱ በጣም አምስተኛ። እነሱ መጨረሻ ላይ ያሉት ቢቀያየሩ ሁለቱ

ሲለብሰው እራሱ ጨንቆት ነው የሚለብሰው፣ ወይ ደግሞ የሆነ ሰርግ ነገር ላይ ነው። ረዥም ሴቶች በአጠቃላይ ረዥም ነው የሚወዱት ይባላል። አይደለም በቃ ናቸው፣ ሁለቱ ተሴም ናቸው። ኛው ነው ወደዚህ መምጣት ያለበት የኛው አሪፍ ነው። በጣም ያሳዝናል ግን እኔ ያኛው መሀል ብናረገው ደስ ይለኝ የነበረ ፊቱ ያሳዝናል። ፊቱ ያሳዝናል እና በቁመት በምናምንም አሁን ሰው ራሱ ትርድናይ እኮ ለዛሬ እሺ እያያችሁ ደግሞ ቅድም ሁለተኛ ነበር የወጣሁት። ያው ሁለተኛ የወጣሁበትን ምክንያት ያው የመረጡት ወንዶች ስለሆኑ ያው ወንድ ደግሞ ያው መልክ አያውቅም አቋምም አለባበስም ያውቃሉ። ግን እኔን ያው ምርጫ አላደርጉኝም ነበረ። ያው ሁለተኛም በመውጣቴ በጣም ደስተኛ ነኝ። ከዛም ደግሞ አሻሽዬ ጸባይ ገዝቼ በሴቶች ደግሞ አንደኛ ወጥቻለሁ። በድጋሚ ለብሩክ በሉ አምስተኝነት ቦታ ተሰጥቶታል። እኔ እንጃ፣ ዛሬ ያሉት ሰዎች ናቸው መሰለኝ። እኔ እንጃ፣ ለኔ አምስተኛ ይገባኛል ብዬ አላስብም። ሲቀጥል ደግሞ ሴቶቹ እንኳን የተሻለ ይሰጡኛል ብዬ አስቤ ነበር። እውነቱን ለመናገር ህይወቴ ውስጥ እህት አለችኝ፣ እናት አለችኝ እና ብዙ ሴት ጓደኞች አሉኝ እና እስከ ዛሬ ድረስ ካልነገራችሁኝ ደግሞ እንደዚህ አይነት አለባበስ ለብሼ የእናንተ ችግር ነው ማለት ነው። ሌላ እኔም ጨምሮ ምንም ነገር የለኝ።